ጭራሽ አይሆንም አይሆንም አይሆን። አስር የድሮ ፎቶ አነሳስ፣ የድሮ ሰዎች ቆማቸው፣ የድሮ ፎቶ አነሳስ አስር ምለው፣ ከዛ ፋሽን ሾ ሀያ ጊዜ መመላለስ እሺ ግን ተቀጥለን እንጨርስ ነው የምንጫወተው። ምክንያቱም አንቺ ማሬኛ ዘናጋጭ ነው እያዘናጋሽ እያሸነፍሽ ነው። ስለዚህ ፈጣሪ ከፈቀደ አሁን ልናሸንፍ እንችላለን። መማር አስር እኔ አስር ሀያ እናሳያው ነው አንድ አይነት አይደል? አንድ ቲም አይደለም።

ግን ቤት ታየው በጣም ብዙ ነው የምቀጩ መዓት በዛ። አሁን ለምሳሌ መዝለል ይሁን እሺ፣ አስር ልዝለል ነው ከሶስቱ አንዱ

ጫአመማር አርገል መል መማወደወደኋላ ተመለስሽ። መማር ወደኋላ አድርገሽዋል። መማር አድርገዋል። ቅንድቡን የሰቀለ ወደ ላይ ፍጥጥ ብሎ ቅንድቡን የሰቀለ ሰውዬ መማር አድርገሽው ነበር

ሳራ ፊት ለፊት ተቀምጦ ልሻል እናንተ መማር፣ ዩቲዩብ ላይ ቀጥታ ላይ ብለን ያለውን ዘፈን እንክፈት። አንደኛ ቅጣት ጭንቅላታችሁ ላይ ጨርቅ አርጋችሁ ሸጎዬ እንዲመሽከርከል። ሸጎ ምንድን ነው? ጭንቅላታችሁ ላይ ጨርቅ አርጋችሁ እባክሽ ሲሉ ሰምቼ፣ ጭንቅላታችሁ ጨርቅ አርጋችሁ ፊታችሁን ሸፍናችሁ እንዲመሽከርከል። ሁለተኛ ሁለተኛ ጃምፒንግ ጃክ መዝለል ሰላሳ ጊዜ እሺ። ሦስተኛ

አድርጋችሁ ሰጥ ብላችሁ ተቀመጡ። ከፈለገ እንዴት እንዴት ምንም ምንም መዝለል አለም፣ ሰላሳ ጊዜ መዝለል። ሰላም እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ትላንትና ማለት ነው መማር ቤታዬው ሳሪ ሆነው ጌም እየተጫወቱ ነበረ፣ ማታ ማለት ነው። ወይኔ በእግዚአብሔር እንዴት እንደሳኩኝ፣ እንዴት እንደሳኩኝ። ማናት መማርና ሳራ አንድ ላይ ሆኑ፣ ከዛ ቤታዩ ደግሞ ብቻዋን ማለት ነው። በስማ ቀጠቀጠቻቸው። እንዴት እንደሳኩኝ። በቃ ከገቡ ጀምሮ እየተቀጡ እየተቀጡ ጨረሱ ማለት ነው። እና እኔ በጣም ነው የገረመኝ። በጣም ስንት ሳያቸው እንደነበረ ብታዩ ወደ ስምንት ሺህ ምናምን ሰው ነበረ። በጣም እኔ አሁን እዚህ ጋር ቆራርጬ ምናምን ነው የጫንኩትኝ ማለት ነው። ያው ለዩቲዩብ የማይመጥን ነገር ስላለው ግዴታ እሱ መውጣት አለበት። ከዛ አንፃር ነው ወይኔ በእግዚአብሔር እኔ በቃ በሳቅ ሆዴን አመመኝ፣ ሆዴን አመመኝ። የኔ ማሮች እንዴት እንደምወዳቸው እግዚአብሔርን በጣም ነው የምወዳቸው። በጣም አብሶ መማርና መማርና ሳራ ጸባያቸው ምናቸው ቤታየው ታዩ። ያው ቶሎ ግንፍል ትላለች፣ እወዳታለሁ። እሷንም ሙሉ ብዙ ሁሉንም ወዳቸዋለሁ። እና እስማ በቃ ማንንም ሳይነኩ በራሳቸው ሙድ ነበረ ሲጫወቱ የነበሩት። እላቸዋለሁ ውዶቼ። ከተመቻችሁ ላይክ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ምንም አይከፈልበትም። እግዚአብሔርን ስንቱን ተናጋሪ ሰብስክራይብ ታደርጉ የለ፣ እኔም ሰብስክራይብ አድርጉኝ። ሀገሬ ስገባ ከቤተሰቦች ጋር ዩቱብ ሰራለሁኝና የዛኔ ቆንጆ ቆንጆ ቪዲዮ ለቅላችኋለሁ። አሁን ግን ያው ቪዲዮ መስራት ስለማይመቸኝ ያው እንደዚህ ነው የምለቀው ማለት ነው ስለዚህ አበረታቱኝ ምንም ችግር የለውም በዛም ሆነ በዚህ እናንተ ዘና ማለታችሁ ነው አይደል የሚፈልገው ላችኋለሁ እና ሰማችሁ ትላንትና እንትና ማናት የቤት ታዩ ጓደኛ ዲቦራ እና አንዲት ሳምሪ የምትባል ልጅ ተጣልተው ነበረ ወይኔ ጌታ ሆይ ዝዋይ ድረስ ሄደዋልኝ የሚገርማችሁ ቆይ እሱንማ ሌላ ቪዲዮ አለ ቆይ እኔ ባለ ጊዜ ነኝ ታውቂያለሽ፣ ቤተሰቦች ባለ ጊዜ ናቸው እያለች ያች ሳምሪ የምትባለው እኔ ኦሮሞ ነኝ እና ያው ባለ ጊዜ ነኝ እያለች ስትናገራት ስታስፈራራት በስማአም እግዚአብሔር፣ እኔ አፈርኩ እኔ አፈርኩኝ። እንዲ እንዴት ነው አንድ፣ አሁን ጎረቤት ናቸው አብሮ ይብላሉ አብሮ ይጠጣሉ ሰው ሲሞት ለቅሶ ይደራረሳሉ፣ ምናምን የሳምሪ ወንድም የሚባለው ማለት ነው። ቪዲዮን አይታችሁ ከሆነ ይዞት የወጣው ያሳየው በስመ አብ እንዴት እንደሚያስፈራ አይቅርታ እንዴት ነው ያንም ያክል እንትን ይዞ ስሙ እንዳልጠራ ብዬ ነው። ወጦቼ አይታችሁት ሊሆን ይችላል። በዛ ልክ ሰውን እንደዚህ ያደረጋለሁ እንደዚህ ያደርጋለሁ ሲል እስማ እኔ አፈርኩ። እውነት የኦሮሞ ልጆች ልታፍሩ ይገባል። በል እንደዚህ አይነት ሰዎች እንዲነሱ እዚህ በተጣሉት ቤተሰብ ጋር ድረስ የውሸት ወሬ አውርታ በስመ አብ ወመንፈስ ቅዱስና በጣም አስቸጋሪ ነው። ጥንቃቄ አድርጉ፣ ተጠንቀቁ። በነገራችን ላይ ጊዜ ይጥላል ያነሳል። ሀብታም የሆነው ድሃ ሆኖ እናየዋለን፣ ድሃ የሆነው ደግሞ ሀብታም ሆኖ እናየዋለን። ጤነኛ የሆነው ታሞ እናየዋለን። ታሞ የምናየው ደግሞ ጤነኛ ይሆናል። ጊዜ ያነሳል ይጥልሃል፣ ሁላችንም ማለት ነው። እና ገና ለገና አብይ አህመድ ኦሮሞ ነው ተብሎ እንዲህ ቤተሰቦች ተሰድበው በቅ ወሬ ይሰደቡ አይሰደቡ እኮ ሳያቅ ገና በወሬ ውሸት ስለዋሹ እንደዚህ እንደዚህ ብላ መጥፎ ንግግር ተናግራለች አባታችንን የሚል የውሸት ወሬ ስለሰሙ ብቻ የዲቦራን ቤተሰቦችና ቤቷን እንትን ለማለት ዲኒበስማም ንግግራቸው ራሱ በጣም ነበረ የሚደብረው። በጣም ከባድ ነው። ከእንደዚህ አይነት ነገር ይሰውረን። ላለሁ ለማንኛውም ባለጊዜንን የምትሉ ሰዎች ረፉ። በጣም ብዙ የኦሮሞ ልጆች አሉ። እግዚአብሔርን ድሃ አሉ። በጣም በቃ ሜጃ መግቢያ ቀዳዳ ያጡ ብዙ የኦሮሞ ልጆች አሉ እናንተ ባለ ጊዜ የሆናችሁ ባለ ጊዜ ጊዜያችሁን አመስግኑ በቃ ባለ ጊዜ ናችሁ እንዴ አንድ አራት ሰው ወቶ ባለ ጊዜ ነኝ እኔ ምንም አላመጣም ባለ ቁጥር ምስኪኑ ማለቅ አለበት ብዬ አላስብም ስንት የኦሮሞ እናቶች ድሃዎች አሉ አፈር ድሜ በልተው የሚያድሩ ስንት የኦሮሞ ወጣት እኮ አለ ስንት እንደኛም የሚሰደዱ እንደም በብዛት የሚሰደዱት ውስጥ የኦሮሞ ልጆች ናቸውእና ስንት የኦሮሞ ልጆች አሉ። ስለዚህ እናንተ ደግሞ ለጌማችሁ ብላችሁ የራሳችሁን የግላችሁን ጉዳይ በግል እንጂ እንደሰማት ከሆነ በነገራችን ላይ ዲቦራ ምንም የተናገረችው ነገር የለም። እስማ፣ ልጅቷ ግን ያቺ ድሮ ማቃታ አለው ከአንደበቷ የሚወጣው ቃል በጣም ይደብራል። እንኳን የችን ጫፍ አግኝታ ስማ፣ መንፈስ ቅዱስ ልቦና ይስጣል። ልቦና ይስጣቸው ነውን የምለው እና ውዶቼ ምን ልላችሁ ነው። ላይክ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀገር ውስጥም ከሀገር ውጭም ያሏችሁ በያላችሁበት ሰላማችሁ በዝዝት ይበልልኝ። ስደት ላይ ያለ ነውን በሰላም ወደ ሀገራችን ድንገባ ያደርገን እግዚአብሔር፣ እላችኋለሁ ውዶቼ። ቤተሰቦቻችን ይጠብቁልን፣ ሀገራችንን ሰላም ያድርግልን እግዚአብሔር። እና ውዶቼ በቃ ቻው ቻው ልላችሁ ነው። አትርሱ ሰብስክራይብ አድርጉኝ። ዲ ምንድን ይን ያክል ልመና የምታደርጉኝ እህቶቼ ወንድሞቼ ደግሞ አመሰግናለሁ። በጣም የማመሰግነው ማሮቼ አመሰግናለሁ።